ሁሉም የልቡን አውርቶ የሚሄድ ከሆነ ችግር ነው። የምታዋዩ ሰዎች ሁሉም የልቡን አውርቶ የሚሄድ ከሆነ አዎ፣ በስነ ስርዓት ምን አለ። በተኛ መጠየቅ መጠየቅ የምንፈልገው ጥያቄ አለ። አሁን እሱ ቃል መቃል መረጃ ታየከን እናውራ። ዱዓ የሚለው መጣራት ብሎ ፈስሎታል። ባዳ በሚለው ይመጣል አይመጣም። ከዛ ዱዓ የሚለው መጣራት በሚለው ይመጣል አይመጣም የሚለው መጠየቅ እንፈልጋለን፣ እንዲመልስልን ማለት ነው ሳማ ሰዓት እያለን እንደውም አልፎኛል። ብስክድ ሶላት ይቀድማል ከሁሉ ነገር። እመለሳለሁ። አንተ አንተ መመለስ የሚችል ሰላም ዲን ሰላም ዲን ገና ከሆነ ሞባይሌ በጣም ግሎ ነበር ያስወጣኝ ራሱ ስልኮ። አሁን ተመልሻለሁ ብዬ አስባለሁ። ሌሎቻቸው አሁን ሁሉም ሀሳብ የሚያነሳ ከሆነ ልንግባባ አንችልም። ደም አንድ ሰው የሚወያይ ካለ ያለ እንወያይና በመረጃ ማለት ነው። አለ እዛ ሁሉም ሀሳቡን እያወራ አሁን አውሰና ነው ተላዘር ያለው ሙፈሲሩ እራሱ እየሆነ ነው መማማር አይኖርም። ግን የተወሰነ ሀሳብ እየተ ኢንሳፍ ለማድረግ ማለት ነው ጥሩ ሀሳብ ትክክል ሆኖም ይሄ ክርክር ወደ ክርክር እንደ መማማር እንደሆነ ቦክስ አታርጉም ላ በመረጃ ነው ማውራት አንድ ሰው ላይ መቆም አለበት። ሁለት ሀቅ ለመሸም

ወይ አይ፣ ምሳሌ ውስጥ ነው ካልክ ደግሞ ምሳሌ ነው። በቃ እኔ እጠይቅሃለሁ አንተም ትጠይቃለህ፣ ችግር የለውም። ደስ ይላል። ጠይቅ፣ እጠይቃለሁ። እናንተ እኮ ችግሩ ምንድነው? እንጠይቅ ነው እንጂ ልጠየቅ አታቁም። አብሽር በቃ አብረን ትጠይቀኛለች። አሁን ይሄ የቡድን ወሬ ወንድታችሁ ግን በዐዳ በሚለው ይመጣል፣ ከዛ ጥሪ በሚለው ይመጣል። አይመጣም? መልስልኝ። ከዛ በኋላ እንግዲህ እኛ ከጠየቅህን ኢንሻአላህ በቁርኣን ባህዲ ግን የምንለው ልመልስልህ። ዱዐ ዱዐ በጥቅሉ እሺ፣ እኮ ስማ፣ እኛ ልመልስልህ ከምን አንፃር አስሉ። ዱዐ ማለት ጥሪ ማለት አስሉ፣ አስሉ ጥሪ ማለት ነው። አንድ ሚታ ታዛላ ቆር ያለ ማን አረ ማን አረብኛ አንተ እያንዳንዱን ነገር ማን መስደር ነው ይሄ አረብኛ ቋንቋ ነው እያወራን ያለ ነው መስደሩ ነው ስለዚህ ይሄን ነገር መጀመሪያ ስለዚህ ይሄ ነገር አስሩ ማለት ጥሪ ነው ከዛ ላይ ኢባዳዎች ከምን አንፃር ነው ዱዓ የተባሉት የሚለውን ነገር ካወቅ ኢባዳ ስታደርግ በውስጡ ምንድነው ማዕነት ዱዓ ስላለው፣ አንተ ሰላት ስትሰግድ አላህ Subhanahu Ta'ala ሰላት እንዲቀበል በዚህ በሰራው መልካም ስራ ደግሞ ጀነት እንዲወፍቅ ስለምትፈልግ ከጀሃነም እንዲጠብቅ ስለምትፈልግ በውስጡ ማዕነት ዱዓ ስለያዘ ከዚያ አንፃር ኢባዳም አጠቃላይ ኢባዶች ሁሉ ዱዓ ይባላሉ። ለዚህ ነው ዱዓ ሁሉ ኢባዳ ተብሎ እነዚህ ኢባዶች ሁሉ ዱዓ ነች። አስሉ ግን ዱዓ ማለት መስአላ ወይም መጠየቅ ወይም መጣራት ማለት ነው። አሁን ደግሞ እኔ ሊጠይቅ አይ ተሳስተሃል ካልክ ደግሞ መመለስ ትችላለህ። ተሳስተ ለምሳሌ እኔ ተሳስተ አልካልክ እንጠቀስልህ ሀፊዝ ሱብኪይ ማለት ነው። ኢባዳ ይሄ ኢባዳ የሚለውን ሳብራሩ የተናገሩት ንግግር አለና ዱዓ የሚለው ለምሳሌ በጥር የመጣበት አለ፣ እንደዚህም ዱዓ የሚለው በመገዛት የሚመጣበት አለ። አልሰማህኝም መሰለኝ። ያልኩትን የተናገርኩትን ከሰማህ ከዚህ ከዚህ አንጻር ስትተነበለ ተናገር። ከምን አንጻር እንደተናገርኩ አስሎ ምን እንደሆነ ተናገርኩ። አሁን ሐፊዘ ሱብክይም ብትል ሌላም ብትል መሰረቱ ላይ ተንተርሳ አውራ። አይ ተሳስተሃል ከመሰረቱ ቃል ከዚህ ከዚህ አንጻር ተመሰስተሃል በል፣ ካለበለዚያ ደግሞ ማትለኝ ከሆነ እኔ ልጠይቅ። እኔ እኔ አላህን ብቻ ነው ምገዘው ምገዘው ስል ብንድነው በውስጡ ግን እኔ እኮ መጀመሪያ በነገራችን ላይ ዱዓ ኢባዳ አይባልም አላልኩም። ዒባዳዎች ሁሉ ዱዓ ናቸው በጥቅሉ እኮ እየነገርኩኝ ከምን አንፃር ዱዓ እንደተባሉም ልነግርህ ነው። አሁን ዱዓ አስሉ ምንድነው መጣራት ነው። ታዲያ ዒባዳዎች ለምንድን ነው ዱዓ ተብሎ ይሰየሙትን እየነገርኩ ነው። እሱ ላይ ተፍሲሉ አሁንም እኮ የምታመጠው እኔ የነገርኩህትን እያጠናከርክ ነው። አስሉ ዱዓ መጣራት ሆኖሳለ፣ ዒባዶች ለምንድን ነው ዱዓ የተባሉት ሚለውን ነው እያመጣ ያለው ለኔ ማስ ለኔ እኔ ለተናገርኩት ነገር እኔ የሚደግፍ ማስረጃ እያመጣ ነው። ስለዚህ ጥያቄ አልቆባል። እኔ ልጠይቅህ ነው። ቆይ አልጨረስኩም። ሀዲስ አመጣልህ መመለስ ያለብህ ማለት ነው። አንድ ጊዜ እኮ እኔ ልጠይቅህ። ታዲያ ተጠየቅኩ አይደለ? ቆይ ልጠይቅህ፣ ልጠይቅህ ነው ደሞ ልጠይቀው እና ለምን ጠይቃል? ታዲያ ተው፣ ለማስቆም የነበረብህ ከመጠየቁ በፊት ነው። አሁን ጠየቃለህ። እ እኔ ደሞ ልጠይቀው፣ ካንተ ልጠይቅህ አሁን ጠቅአሁን አንድሰጠቀኝ እመልሳለሁ። ከአንተ ጎን ሆነ እ አሁን ልጠይቅህ። እኔ በቃ ለማንኛውም ልጠይቅህ፣ እሱ ካልመለስህ አንተን ልጠይቅህ። አያ ወደ ውይቱ ንግባና ጎራ ጎራ ልጠይቅህ በዚህ ጉዳይ ላይ አንተ በቃ ወላሂ አፍበለኝና በጣም ችግር አለብህ። አንተ ሁልጊዜ በሰው ጥያቄ በመጠየቅ እምነትህን መመስረት ነው የምትፈልገው። እምነትህን እንደዚያ ምጠይቁ ነው። ጠይቅና እንጠያየቅ አልክ። እስካሁን ሲወያይ ነበር። እስካሁን ሁላችንም ሐሳብ አቀረብን። ጎራ ጎራውን ተምንሄድ ወደ መካከል ገብተን እንገናኝ። በቃ ተወው። አንተ ጋር ሌላ ሰው ጋር ላውራ። አንተ ምን ቺን ማይገባ ሰው ነው ወላሂ። አላህ ጆሮ ይስጥህ፣ የምታዳምጥበት ጆሮ ይስጥህ። ሰላምዲን ሀሳብ ከሆነ ሁሉም ሰው ሀሳብ ይሰጣል፣ የሱም ትክክል ነው። ያም ሀሳብ ይሰጣል፣ የሱም ትክክል ነው። ግን ውይይት ከሆነ ደግሞ መረጃ ያመጣል፣ ሰውዬው መረጃ ያመጣል። አሁን እኮ አንተ በልብ ወለድ ቁርኣንን በራስህ እየፈሰርክ እየተናገርክ ነው። እው የጃሂል እንዴት እንደዛ ልንግባባ እንችላለን? ነው ነገር ነው ያወራለው በቃ ጥ እስካሁን ሲነገር የነበረው አይ ይሄ ነገር እስካሁን ሲነገርም ወሳማም ይተከስኩት ቁርኣንን የሚጠቀም ሰው አይቻልም ትላለህ። አቅልህን አስቀድሞ ያወራ ነው።

በቃ ለማንኛውም አንተ አይል በመጀመሪያ ደረጃ አይል ከመናገር በፊት አንተ ማለት ማን ነው? ጥሪ ብሎ የፈሰረ ማን ነው? ቋንቋው በቋንቋ መፈሰራ ይቻላል። በቋንቋፈስራበንቋይሁን ሚውት አድርግ። አሁን ጠይቀሀል፣ እኔ ልመልስልህ እና ከዛ ላይ እኔ እጠይቀሀል ነው። አሁን እናንተ እኮ መጠየቅ ብቻ ነው፣ መጠየቅ ትፈራላችሁ። ሚውት አርግ። እኔ ለተናገርኩት ነገር ነው የምትጠይቀኝ፣ እንጂ ምን አገባ አንተ እኔ አሁን የተናገርኩት የፈሰርኩበት መንገድ ስህተት ከሆነ ከሚፈሰርባቸው መንገዶች አምጥተ ከዚህ ከዚህ አንጻር ስህተት ነው በለኝ። ያለበለዚያ እከሌን ከፈለክ የግድ ጥቀስ አትበለኝ። እኔ የጠቀስኩት ነገር ስህተት ከሆነ ከዚህ ከዚህ አንጻር ስህተት ነው በለኝ። አሁን ሚውት አርግና ልመልስልህ። ቁርአን እንዴት ነው የሚፈሰረው? ቁርአን በቁርአን ሊፈሰሻል፣ ቁርአን በሐዲስ ሊፈሰር ይችላል፣ ቁርአን በሰሃቦች